የሚያርፍባት ያረፈባትም፣ ከውበቷ ሊቋደስ የሚሻ ከተማ ሆናለች። መዲናችን አዲስ አበባ፣ ሙሽራ አዲስ አበባ። ውበት ብቻ መገለጫዎቹ አይደሉም። ወጣቶች ጊዜያቸውን የሚያሳልፉበት፣ አረጋውያን ጤናቸውን የሚጠብቁበት የስፖርት ማዘውተሪያዎች የግንባታዎቹ አካል አድርጋም ጭምር ነው። እነዚህ ማዘውተሪያዎች የነገዋ ኢትዮጵያ ባላደራዎች ህልማቸውን እንዲያሳኩ በር ይከፍታል። ታዳጊዎቹ ከታች ጀምሮ በእንደዚህ አይነት ሜዳ ላይ ትሬኒንጎችን፣ ጨዋታዎችን ሲያካሄዱ አገሪቱ ወደፊት ላለባት ወይም በዓለም ዋንጫ መድረኮች፣ በአፍሪካ ዋንጫ መድረኮች እንድትሳተፍ ከፍተኛውን አስተዋጽኦ ስለሚያደርግ የማዘውተሪያ ስፍራ ምንም አጠያቂ ነገር አይደለም። ህብረተሰቡን ከስፖርት ውጤታማነት በላይ ከበተለይ ከነዚህ ከደባል ሱሶች ጋር ተያይዞ ከፍተኛው ሚና የሚጫወተው የማዘውተሪያዎች መኖር ነው። ማዘውተሪያዎች ለእግር ኳስ ብቻ አይደለም፣ ለተለያዩ የጤና እንቅስቃሴዎች፣ ለተለያዩ ውድድሮች፣ ለተለያዩ ስፖርቶችም አስፈላጊ ናቸው። አዲስ አበባ ውስጥ ከአንድ ሺህ በላይ ነው ሚኒስቴር የሚገነባ ነው። ከአንድ ሺህ በላይ ምን ማለት ነው? ይሄ ወጣቶችን ከጫት ላይ ተሻምተን አወጥተን ኳስ ሜዳ እያስገባናቸው ነው ከሺሻ ላይ ተሻምተን አውጥተን ኳስ ላይ ያስገባናቸው ነው። የማዘውተሪያዎቹ ዓላማ ከከተማ ይሻገርና የሁሉም ቁጭት የሆነው ኢትዮጵያን በእግር ኳስ ዓለሙ ድል እንድትቀዳጅ መደላድል ለመሆን ይሰራል። ትውልዱ ከዚህ በኋላ እንግዲህ እንደምታውቁት ዛሬ ኢንዱስትሪው የእግር ኳስ ከፍተኛ ገቢ ያለው ነው። ትውልዱ እዚህ ላይ ፈርቶ ነው ወደ ጤናማ ትውልድ ብቻ ሳይሆን ውጤታማ ትውልድ የሚሆነው። ስለዚህ በተለያዩ የስፖርቶች አሁን በሀገራችን እግር ኳስ እንቅስቃሴዎቹ አሉ። አትሌቲክስ ውጤታማ ነው፣ ነገር ግን ሌሎች ስፖርቶች በጣም ተጓለዋል ማለት ይቻላል። ያ ሊመለስ የሚችለው እነዚህ አሁን ዛሬ እንደምትመለከቱት የቅርጫት የሶስት ባንድ የሚባሉ ሜዳዎች ተስፋፍተዋል፣ የእግር ኳስ ሜዳዎች ተስፋፍተዋል። በቃ ቀጣዩ ትውልድ እኔ ለአፍሪካና ለዓለም ዋንጫ የምንጨነቅበት ትውልድ አይሆንም ብዬ አምናለሁ። ሜዳው በመሰራቱ ምናምን ጥሩ ትሬኒንግ እንሰራለን። በቂ የሆነ የሜዳ እንትን ሰዓት ምናምን ይኖረናል። ብዙም ሰዓት ሄደን አንጋፋ አው የተሻለ እንቅስቃሴ ይሆናል ግን ለናሽናል ቲሙ ምን በቃለ የሚያስብ ከእንደዚህ አይነቱ ውድድር ከትምህርት ቤት ውድድር አመታዊ ፖሊስ ውድድር ለሀገር ሊጠቅሙ የሚችሉ ወጣቶች ይወጡበት ነው እውነት ነው ምን ዛሬ እንጀራ ብለው የሚያስቡ ተጫዋቾች ደግሞ ይሄን ነገር በማየታቸው በሜዳቸው ሲመጣ ይበረታታሉ ለመጫወት ሀገራችን በተለያዩ መድረኮች ላይ የሚወክሏትን ምርጥ ስፖርተኞች ለማግኘት እንዲህ አይነት ሜዳዎች መገንባታቸውና መኖራቸው ምንም አጠያያቂ ነገር አይደለም። ከተማን በመገንባት ሂደት ውስጥ ማህበረሰብ መገንባት ቁም ነገር ተደርጓል። ለዚህም ማኞቻችን ደግሞ በአዲስ አበባ የኮሪደር ልማት ላይ የታዩ ውጤቶች ናቸው። የስፖርት ማዘውተሪያዎቹ ማህበረሰቡ ጤናውን እንዲጠብቅ ታልሞ በየደጁ ተገንብተዋል። አባትና ልጅ፣ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው አስተውላችሁ ከሆነ አላውቅም። በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ተለቅ ተለቅ ያሉ ሰዎች በእድሜያቸው የጤና ቡድኖች እየተመሰረቱ እየተጫወቱ ነው። ከሌላ ነገር ርቆ ስፖርቱ ላይ ለመቆየት የጤና ቡድኖችን ይሄ የጤና ማህበር እየመሰረተ የእግር ኳስ እንቅስቃሴ ያደርጋል። ይሄ አብዛኛው አሁን የጤና ቡድን አብዛኛው ከትን ከዚች ከአምስት ከስድስት ዓመት ጀምሮ የመጣው ሚኒስቴሪየሞች በመገንባታቸው ነው። የጤና እንቅስቃሴዎች የበሽተኛውን ቁጥር ይቀንሳል። በሀገሪቱ ዛሬ የጤና መድን ሁሉም እንዲያገኝ እየተደረገ ነው። ነገር ግን የማዘውተሪያ ስፍራዎች በበዙ ቁጥር በሀገራችን ያለውን የጤና ምጣኔ ወይንም በጤና ችግር የሚሰቃየውን የህብረተሰብ ክፍል በጣም ይቀንሳል። ስለዚህ ይሄ የተደረገው ድርጊት በሀገሪቷ ውስጥ ከፍተኛ ለውጥ ያመጣል ብዬ አምናለሁ።